ሰላም ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? በያላችሁ በሰላማችሁ ብዝት ብዝት ብዝት ብዝት ስትይበል እንዴት ናችሁ? ከኛ በሁሉ ሰላም። ዛሬም እንድትለምዱ በአዲስ ጉዳይ መተናል። ውድች ያኑን እና የትያን ጉዳይ አልተፈተነም። እሱም አጊሷን ነበር። ከከተማ ወጣ ብሎ ይዟት ሄዱ። ያለ ፍላጎቷ ነበርና እሷም ጸሩ እያለች በዚህ ልክ በዚህ ልክ አስገድዶ ይዟት ሄዶ ለማውራት ፈልጎ ነበር። እሷም የምትሰማ ነገር አይደለችም፣ እጅግ በጣም ተቀይማበታለች። ለማውራትም ፈቃደኛ አይደለችም። እንግዲህ ከጓደኞቹ ጋር ከካሜራማን በመመሳጠር ከከተማ ወጣ ብሎ ትራንስፖርት ሁሉ በማይገኝበት ቦታ ይዟት ሄዶ ለማዋራት ጸጥራጭ ባለበት ቦታ ሰው፣ በማይሰማብህና በተረጋጋ ሁኔታ ለዋራሽ ፈልጋለሁ ብሎ ነው። እንግዲህ ይዟት ሄደው እሷም በመበሳጨት ጭራሽ ጭራሽ ለልጅህና ለሚስትህ ማሰብ አለበት፣ ከዚህ በኋላ ያንተ አይደለሁም እያለችው ትገኝለች። እሱ ግን ጭራሽ ከአንቺ ውጭ ወደ ውጭ ነው ካናንቺ ሳምባይ ሰረሚ የሚል ሁኔታ ይመስላል። እሱም እንደዛ ነው እያለ ያለው ሁለቱም ይጫጫኋሉ፣ እየተደማመጡም አይደለም። አሁኑ ግን አፍደሃል በጣም አፍደሃል፣ ተሸውደሃል ማለት ይቻላል። እንዴት ተባለው እሷም እንዳለችው ግን ከዛ ከሰላም ጋር የእውነት ልጅ ሳነው ሳይኖረው እንዲያልቀረ ነው እንግዲህ፣ እሱም መናገር የፈለገ አይመስልም። ለነገሩ ጊዜው አሁን አይደለም፣ የማስረዳበትም ጊዜው አይደለም፣ ስለነሱ የማውራበት አሁን አይደለም እያለ ነው። በርቆበት ሲባረቅ እንድህ ነው። እስኪ ያሳለፉትን ሁኔታ ተከታተሉ። ሰደዳለው እኮ እሺ፣ ለታዳምጪኝ ሞክሪያ፣ በቃ የማስበውን ነገር እኩል አስቢ። ትክክል አይደለም እያደረግሽ አሉ እሱ ነገር በጠቅላላ። እስኪ አንዴ እንኳን ለማናገር እኔን በተረጋጋ መንፈስ ፈቃደኛውኝ አንቺ ከሆነሽ አሁን በትክክል እንዳስብ በትክክል እንድናገር እየፈቀድሽልኝ ያሉ ነው። አሁን አንተ እንደዚህ እየነዳህን አውቀህ እኔ ለማስፈራራት ነው የሙክርከለ፣ በፍጹም አይደለም። እና ምንድን ነው ያርከለ? አንቺ ነሽ እኮ እየነዳውም ሐሳቤንም እየሰራክሽኝ፣ እንዴት ይሆናል ነው? ነው ኪያ አንወራ አንቺ ከኔ ጋር ምንም እየተረጋጋሽ አይደለም እኮ ይሄ ጨዋታ አይደለም እኮ አንቺ ነገሮችን እየተረዳሽኝ አይደለም ምንም እኮ ነው እኔ እኮ ባለ ትዳር ነኝ እሺ ምንም ነው የምትለኝ ባለ ትዳር ነኝ የሚመስል ነገር እኔ እንግዲህ እያሳቀኝ ነው የእውነት እያሳቀኝ ነው እኔ ማን ነኝ አንድ ጥፋት አጠፋህ ወይም ደሞ የሆነ ነገሮችን በመበሻሸቅ ተደራርገናል ተባብለን ዛሬ ባሌ ሚስቴ ምናምን በባል ጀመረ ነው። እንደዛ ነው ታዲያ፣ እኔና አንቺ መበሻሸቁን አቁመን መችነው ነው ወደ ትክክለኛው ማንነታችን የምንመጣው? ለምንድን ነው በስትክክል ነገሮች ምናኖረው? አንቺ የራስሽ ማንነት ላይ አይደለም ያለሽው በፍጹም። ክያ አንቺ እንደዚህ አይነት ሰው አይደለሽ። አንድ ነገር ልንገርክ፣ እንደዚህ ሎክ አድርገው እኔን እንደዚህ ቁጭ አድርገኝ አትችልም እንደዚህ ማድረግ። ክያ ይሄ አንቺ ዲስሪስፔክት ከማድረግ አይደለም ወይ? ማንቺ ካለማክበር አይደለም ነው ነው ግን ነገሮችን መነጋገር አለብን። ዛሬ ነገ እየተባለ ቀኑ እየሄደ ነው። በመሀል እየተፈጠሩ ያሉ ነገሮች ያማል። ኪያ እንደውልላችኋለን። አስፈላጊ ከሆነ ትነግሪያችኋለች። አንቺ ህፃን ልጅ አይደለሽ። ማንገባሽ ማንወጣሽ፣ ግን የምፈልገው ቦታ ወስጄ የምፈልገው ነገር እስክነግርሽ ድረስ ማለት ነው ነው ኪያ ላናግርሽ እፈልጋለሁ። እማናግርሽ ናግሪሽ ነገር ደግሞ ተወካ ከበ ምናምን ነገር እንዲያናራ አቁመውና እናውራ። አሁን በረደሽ? ዝም ብለህ እየነዳኸው ነው። እንደዚህ አይነት ቦታ ላይ ላቆመው አልችልም። ልንነጋገርም አንችልም። አንቺም ሐሳብሽን በነፃነት የምታስቢውን ነገር እንደማታወሪኝ አውቃለሁ። አሁን ተናደሽ ነው ያለሽው። ልክ ቦታው ላይ ስንደርስ አንድ ደቂቃ አቆመዋለሁ። ጊዜ ወስደሽ በደንብ ተንፍሰሽ መናገር ስለምትፈልጊው ነገር በጠቅላላ ስለ ሁለታችን በደንብ መነጋገር ያ ምንም ነው የሚያስበው? እነዚህ ሲጀመር ምንድን ነው እያደረክ ያለኸው ማለት? ምንድን ነው ነው የሚያስበው ምን አባቱ ሊያስብ ነው? ባንቺ ላይ ያለው መብት ምንድነው? ይመለከተኛል። እንድትሳደብ አልፈልግም። እንድትሳደብ እያደረግሽኝ ያለሽ አንቺ ነሽ። ሲጀምር አላቀውም አያቀኝም። እኔ ስለ አንተ ሚስት ምንም አላልኩኝ። የወድሽን በጀርባ አድርግልሽ ብዬ ነው መርቂ የተውኳት። አንተ ግን እንድትሳደብ አልፈልግም። ይኸውልሽ፣ እንድታቂ የምፈልገው ነገር ቢኖር በእነሱ ዘውዬ ዙሪያ ማውራት አልፈልግም። ሲጀምር አንቺ የምትፈልገው ብቻ ነው የሚወራው። አይደለም እኔና አንቺ መነጋገር አለብን። መች ነው ተነጋግረን ስለሁለታችን ያለውን ነገር መፍታት የምንችለው? እሺ፣ ጊዜ ወስደን እስከመች ነው ነው እንደ አንቺ የሆነ ነገር ታነሻለሽ፣ እኔ የሆነ ነገር እላለሁ፣ አንቺ የሆነ ነገር ትላለሽ። በመሀል መለያየታችንን ራሱ ወርግጦኛች እኮ አንተ ላይ መሆናችንን እርግጠኛ አይደለም። እንደው በሞትን አኑ፣ ቀስ እያልክ እንሄዳ እኔ መሞት አልፈልግም። ከአንተ ጋር ያማል እንዴ ኪያ፣ እኔ መኖር እፈልጋለሁ። ይወት እኔ መኖር ብቻ። በቁም በቁም እየሞትን ነው፣ ተለያይተን ኪያ፣ በቁም እየሞትን አኑ፣ ቀስ አድርገን አለን ብለን ነው መታሰቢው። አሁን እየኖርን ነው? እኔ እና እንጂ አንቺ እየኖርሽ ነው ያለሽው? አዎ እየኖርኩ ነው እኔ የምፈልገው ነው። እየኖርኩኝ ነው እንዴ? አንቺ እገሌ በመጣ ቁጥር አስሩ ሰው ጋር ምናምን ነገር እኔን ለማብሸቀ የምትሄጂባቸው ነገሮች እንደሆኑ ነው የሚሰማኝ። በፍጹም። አንቺ በእንደዚህ አይነት ሁኔታ ነው ልትይኝ እንደማትሽኝ አቋሉ ጠንቅቀሽ እኔ እኮ ማለት ነው ብዬሽ አስር ሰው እንደሚሰርስ አውቃለሽ አይደለ? ስለ ነፍሴ ሰው አየኝ፣ ሰው ተመለከተኝ፣ ሰው እንደዚህ አለ። እሱን እሱ ንቅ ያደረግኩት ነገር አድርጎ እንዲያስብ አልፈልግም አንድ ነገር ልንገርሽ እንኳን ይሄንን ማለት ነው አንቺ እራ እሱ እንኳን ይሄ እኔ ማለት ነው ይሄንን ነገር ላምንሽ እሱ እራሱ አያምንሽም እሱ እራሱ በዚህ ጉዳይ እርግጠኛ አይደለም እንድታቂ የምፈልገው ነገር ቢኖር በዚህ ጉዳይ እሱ እራሱ እርግጠኛ አይደለም እኺ እኔም ያስጨንቀኛል የአንቺ እያንዳንዱ ነገር ያስጨንቀኛል እኺ እኔ እና አንቺ የምናደርጋቸው የምንኖራቸው ነገሮች በጠቅላላ ይመለከቱናል

የኔ ህይወት መስጠት አንቺ ምንም እንደዚህ ስትታገኝ ማለት ነው ነው የማይሆን ነገር ውስጥ እንገባለን። የማይሆን ነገር ነው ምን ሆነ ነው አ ስለዚህ፣ አሁን በትክክል ማለት ነው ነው ሰዎች እየተመለከቱ ነው። ሰዎች እያዩ ነው አሁን ትላክሱን ስትመጪው መሪውን ስትነቀንቂ ሰዎች እያዩ ሌላ ነገር ነው ነው እንትን እያሉ ያሉት። ስለዚህ በትክክል የሚሆነውን ነገር ማድረግ ያለብንን ነገር በጠቅላላ እንድናደረግ ማለት ነው ነው እምልሽም ብቻ አድርጊልኝ የምታደርጊልኝ መሪዩን አዙረው። እሱንማ በምን እድለኝ በተገላገልኩ አንቺን አጥጪ። ያለፍኩባቸውን ጊዜዎች ብታይ፣ ለኔ እንደዚህ አይነት ህይወት ነው ነው እየኖርኩ ያለሁት። እንደዚህ አይነት የስቃይ ህይወት ነው ነው እየኖርኩ ያለሁት ያለውት ኪያ ደህና መሰያየሽ ነው አይደለ? እህ ኪያ

አሁን ቦታው ምንድን ነው? ቦታው ምንድን ነው? ይኸውልሽ ከዚህ በላይ የተሻለ ቦታ ለመነጋገር እኔ እና አንቺ ብቻችን። ተረጋጊ። ከዚህ የተሻለ ቦታ ማለት ነው ነው አናገኝም። አየሽ፣ እኔ እና አንቺ ለመነጋገር ማለት ስለዚህ ራስሽን አረጋግተሽ ስላለው ነገር በደንብ እናወራለን። እሺ ተረጋጊ። እሺ፣ እሺ ተረጋጊ። አንዴ እሺ ተረጋጊ። ሁሉም ሰው ምን እንአንተ በኋላ ስፈልግህ፣ ትመጣለሽ። አንተ ደግሞ ና ከእኔ ጋር። ቦርሳሽን ደግሞ አውጪው፣ ቦርሳሽን። ምን ስፈልግህ፣ ትመጣለሽ። በቃ መኪናውን ይዘው ሄዳ ነው ይሄ። አውሪኝ አንዴ። ተረጋጊ ከዚህ የተሻለ ጊዜና ከዚህ የተሻለ ቦታ አናገኝም። አሁን መነጋገር ይኖርብናል። አንቺ ምንድን ሆኖ ነው ኪያ? አሁንም ጮታ፣ አሁንም የሆነ ግር ግር ምናምን። እኔ በተረጋጋ መንፈስ ላውራሽ ነው የመጣሁት። እና አሁን ይኸውልሽ፣ በጣም ብዙ ርቀት ላይ ነው የመጣ ነው፣ ብዙ ርቀት ነው የመጣ ነው። ታውቂያለሽ ኪያ፣ ያ የሁሉ ነገር የሆነው ደግሞ እኔ እና አንቺ ተረጋግተን ማውራት እንድንችል ብዬሽ ነው። እባክሽ ትክክል ያልሆነ ነገር እንዳደረግ አታድርጊ፣ እባክሽ ኪያ። እንነግሀገር ብቻ ከሆነ በጠርፈሽ እዚህ ነው እንደ ይዤሽ የምመጣው ኪያ። በቃ አመሰግናለሁ፣ በጣም ነው የማመሰግናለሁ እኔ እና አንቺ ከተግባባን ማለት ነው። ይኸውልሽ እኔ እና አንቺ ከተግባባን አስር ደቂቃ ነው የሚፈጅብን ማለት ነው። ተነጋግሮ ለመግባባት እንድታውሪ ነው እንፈልገው። ለምንድን ነው እነሱ ለምን ተወቅሻቸዋል? እሺ፣ እነሱ እኮ ለእኔ እና ለአንቺ ካለን እኮ እኔም ባታዳምጪኝ እንኳን እሱን አዳምጪው። እኔ እና አንቺ ልትናገሪ ፈቃደኛ አልሆንሽማ ኪያ ልታናግሪኝ ፈቃደኛ አይደለሽም። ለየትሽሽ ብመጣ ምን ዋጋ አለው? እሱ አይደለም ዋናው ነጥብ። ዋናው ነጥብ እኔና አንቺ መነጋገር ያለብን አሁን ደሞ ስለ ሌብነት፣ ስለ እንደዚህ ኪያ የት ይሄዳል? ተመልሶ ይመጣል። አሁን ከኪያ እሺ ትዩ ይኸውልሽ፣ አንድ ነገር ልንገርሽ። እኔ እዚህ አንቺን ለመጉዳት አይደለም የመጣሁት አንቺን ለማሳዘን አይደለም የመጣሁት። የምንነጋገርበትን ዕድል እየሰጠሽኝ አይደለም ያለሽውና፣ ገብሪኤል ዞር መልካ የበረራ ቀጠሮም ደርሷል። ቪዲዮውን ባያችሁት መልኩ ተጠናቋል። ያለው ሁኔታ እየተከታተል የምናደርሳችሁ ይሆናል አለ ቤተሰቦቻችን በያላችሁ በሰላማችሁ ብዝት ብዝት ብዝት ብዝት ብዝትት ይበል። እንግዲህ የኪያና የአኑን ጉዳይ እንደዚህ ባለመስማማት ተጠናቋል። ቪዲዮ፣ ላይክስ፣ ሰብስክራይብ ሸር በማድረግ ለሌሎች እንዲደርስ አድርጉ። እናንተም እዩት። በሌላ ጉዳይ እንመጣለን። የዛሬው ቪዲዮችን ይህን ይመስላል። በያላችሁበት ሰላም